ሰላሙ አሌይኩም ወረህመቱላይ ወበረካቱ እድና የተከበራችሁ ድ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። አልሐምዱሊላ በያላችሁበት ያለ ሰላም ዝነት አይለያችሁ። እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ዛሬ እንግዲህ ዛሬ ኸሚስ ወይም ሀሙስ ሚያዝያ ዘጠኝ ኢትዮጵያ ለገባችዋ እህታችን አሁን አዲስ አበባ ነው ያለችው ደሴ ከተማ ይዛው የምትሄደው የቤት እቃ አልባሳት እንዲሁም አስቤዛ ሽሮ በርበሬ መጠን ሽሮ እና በርበሬ በጣም ቆንጆ ሆኖ የተዘጋጀላት ማለት ነው። እንግዲህ እንኳን ሰላም መጣሽ፣ እንኳን ለሀገርሽ በሰላም አበቃሽ እላለሁኝ። ወቶ ወጥቶ ከመቅረት አላህ የጠብቀን። ብዙ ነገር ነው የሚሰማው ሐቂቀተን በደህና ሂደን በደህና መመለስ አሁን ላይ በጣም ሩቅ ሆኗል ማለት ነው። ብዙ ወቶቻችን እዛው እየቀሩ ነው። ታመውም በድንገትም ብዙ ነገር በቃ እና ከእንደዚህ አይነት ነገር አላ ይጠብቃችሁ፣ ሁላችሁንም በሰላም አገራችሁ የምትመጡ ያድርጋችሁ እያልኩኝ 79ሺ730 ብር የፈጀ ነው የእሷ አልባሳቱም የቤት እቃውም ማስቤዛውም ሆኖ ማለት ነው። እንግዲህ ሀባይ በዚህ ጋር ሱፍራው የሷ አይደለም፣ ሱፍራውን እኔ ዝም ብዬ ነው ያቀረብኩበት ምክንያቱም ረከቦት በሱፍራ ሲሆን ያምራል እና ሱፍራው የሷ አይደለም የራስ የቤቴ ነው። እዚህ ጋር እንደምታዩት ኳሊቲ ሲኒ በጣም የሚያምር አንድ ደርዘን ሦስት ሺህ አራት መቶ ብር፣ ግማሽ ደርዘኑ እዚህ ጋር ነው። በነገራችን ላይ ሲኒዎች አፋቸው ጥብብ ምናምን በፎቶ ትልኩልኛላችሁ ብዙ ልጆች አፋቸው ጥብብ ያለ ወይም ሳይዛቸው በጣም እነስ ያለ ሰው ብዙ ጊዜ የማይወዳቸው ይሆናሉ። በአካል ሲታይና በፎቶ ሲታይ ይለያያል። ይህ አሁን ትንሽም አይደለም ትልቅም አይደለም። እንደገና ደግሞ አፉ ጠባብ አይደለም ማለት ነው። ቡና ስጠጡበት ብዙ ሰው የከተማ ሰው ቢሆን ራሱ ጥብብ ያለውን እኔ ቤቴም ገዝቼ ስላየሁት ነው አይወዱትምና ይሄን የመሰለ ሲኒ በጣም የሚያምር ነው 3400 ብር። ከዚህኛው ዲዛይን ዲዛይን ነው ደግሞ ይሄን የሚለያየው እንጂ ዕቃው አንድ አይነት ነው። ከዚህኛው ዲዛይን 3400 ብር፣ 6800 ብር ገዝቼላታለሁ ማለት ነው፣ ሁለት ደርዘን ሲኒ። እዚህ ጋር እንደምታዩት ማሻአላ በጣም ነው የሚያማምሩት። እነዚህም የራሳቸው እነዚህም ከለራቸው ቢቀራረብም ያኔ ከለራቸው ወርቃማ በነጭ ቢሆንም ሁለቱም ግን ዲዛይናቸው በጣም ይለያያል። በጣም የሚያማምሩ ናቸው። ከዛ ረከቦት ባለ አምስት ቋሚ ሶስት ሺ ሰባት መቶ ብር ነው የገዛሁላት። በጣም ነው የሚያምረው። ይህም ራሱ እንደምታዩት ማሻአላ ተባረከ ረህማን ነው። ድምላይቱ ደግሞ ጨለማ ላይ ሆኖ ሲበራ እንዴት እንደሚያምር ማሻላ። ጨለም ያለ ቦታ ጨለማ ስላችሁ የው ጨለም ያለ ቦታ ላይ ሲሆን ለማለት ያክል ነው። እንደዚህ መብራቱ ቦግ ብሎ ከሆነ አያስታውቅም፣ እና ይሄንን 3700 ብር አክሰሰሪ፣ ጀበና ማስቀመጫ፣ ማጨሻ፣ ፌርሜሎ እንዲሁም ሰርቪስ አለው ማለት ነው። እዚ ጋር የውሃ ኮምፕሌት ወርቃማ 2100 ብር፣ ይሄንን ገዝችላት አለሁኝ። እዚ ጋር ደግሞ የቆሎ ሰሀን ስድስት ፍሬ ስድስት ፍሬ ሶስት መቶ ብር ሰርቪስ የማይካ ሰባት መቶ ብር። አንድ ደርዘን የማይካ ሰሃን ያው ማይካ ሰሃን ይሄ ተሰባሪ ነው። በነገራችን ላይ ማይካ ማለት ተሰባሪ ነው፣ ግን ተሰባሪ ሁኖ ጠንካራ ነው። እንደዚህ በቀላሉ የሚሰበር አይነት አይደለም። በጣም ቆንጆ እቃ ነው። ይሄ አንድ ፍሬ መቶ ሀያ ብር ነው። አንድ ደርዘን አንድ ሺ አራት መቶ አርባ ብር ማለት ነው። ከዛ እዚህ ጋር በራድ ሁለት ሊትር ስምንት መቶ ብር የሱካር ቃ 300 ብር እቺ ነው ራሷ ነው ማለት ነው። የሻይ ብርጭቆ አ ግማሽ ደርዘን ከዚህኛው እና ይሄ ማለት ነው። በጣም ነው የሚያምረው ሻይ ሲጠጣበት በቃ የለለ ነው የሚያምረው ማሻአላ። በጤና የምትጠቀምበት ያድርጋት። እና ከዚህ ግማሽ ደርዘን አንድ ደርዘን ገዝቼላታለሁ 950 ብር። መጥበሻ ሴራሚክ ክዳን የሌለ 26 ቁጥር 700 ብር። ይህንን ሙሉ ሴሪ ብትገዙ ያዋጣችኋል። ምክንያቱም አራት ሺህ ብር ነው። ሶስቱ ማለት ነው ከዚህ ከፍ ያለው ሺህ ስምንት መቶ ብር ነው። ይሄ ሺህ ሰባት መቶ ብር ያኛው ሺህ ስድስት መቶ ብር። እንደዛ ከምገዙ ሙሉ ሴሪው ምገዙ ያዋጣቸዋል ማለት ነው። ከዛ እዚህ ጋር ሽንቁርቁሩ ጭልፋ ሁለት መቶ ብር፣ የሾርባ ማንኪያ ሶስት መቶ ብር፣ አንድ ደርዘን የሻይ ማንኪያ መቶ ብር፣ አንድ ደርዘን ማለት ነው። እዚህ ጋር ስቶብ አለ፣ ስቶብ ሶስት ሺህ ብር ነው። እና ሀገረኛ ቢላዋ አንድ ግዢ ብላኛለች። በጣም ቆንጆ የሆነ ሞረድ ነው፣ እንትኑ ከሞረድ የተሰራ ነው። ይሄንን 300 ብር ሀገረኛ ቢላዋ ማለት ነው፣ 300 ብር ይሄን ገዛሁላት። ኢታል ባለ አምስት ሴሪ አለ ኢታል 3100 ብር። የምግብ ሱፍራ አንድ ሜትር የምግብ ሱፍራ የቦፌ ቁረራጭ ጨምሯል በጣም ወርቃማ በሲልቨር ከለር ነው እንደዚህ። ይሄንን 300 ብር ሆኗል ማለት ነው 1 ሜትር 300 ብር ነው የገዛውላት። ዳብል ፌስ ነው የሚባለው በሁለቱም መጠቀም ይቻላል ማለት ነው። እና ትሪ 45 ቁጥር አላት 350 ብር ትሪው ማለት ነው። 10 ፍሪ 450 ብር፣ አንዷ ፍሪ እስከዛሬ 35 ብር ነበረች። አሁን በ45 ብር ሂሳብ ማለት ነው። ወደዚህ አልባሳት ነው ያለው። አልባሳት ከማሳያችሁ በፊት እዚህ ጋር የሞሰብ ዳንቴል ነጭ በቀይ ቡኒ በጣም የሚያምር ወፍራም ስር የሆነ ሞሰብ ቢኖር አልብሻ ያሳያችሁ ነበር፣ ግን ሞሰብ የለኝም። አሁን በጣም ነው የሚያምረው። ይሄን ስድስት መቶ ብር። ከዛ አንሶላ ትልቁ የሚባለው ማለት ነው ለሜትር ከሰማንያም ይሆናል ለሜትር ከሀምሳ ግን እንደዚህ እጥፍ አርጋችሁ ስታለብሱ የተሻለ ነው። ትንሽ ከሆነ ይትርፋል እንዳይሸራተትባችሁ ማለት ነው። ይሄንን 1850 ብር ነው የገዛሁላት። እዚህ ጋር ኮምፎርት የሚያምር ኮምፎርት አለ። ኮምፎርት 2200 ብር ሆኗል ማለት ነው። ያው እንግዲህ ያልጨመረ ነገር የለም። ሰሞኑን በጣም ነው የሚያምረው፣ ግን በዛ ላይ ደግሞ ቆንጆ ልስልስ ያለ ነው ረያችሁት እንዴት እንደሚያምር ማሻአላህ። ሳይዙም ዲዛይኑም ያኛው ብልጭልጭ ካለው ጋር አንድ አይነት ነው። በጣም ነው የሚያምረው፣ ግን ይሄ እኔ አረንጓዴ ነገር ስለምወድ ፈዘዝ ያለ ነገር ስለምወድ ነው መሰለኝ እና ይሄንን የመሰለ ኮምፎርት ሁለት ሺህ ሁለት መቶ ብር ገዝቼላት አለሁ። ከዛ የራሱ አንሶላ አለው። እዚህ ጋር ደግሞ ትራስ ልብሶች አሉ፣ ሁለት ትራስ ልብስ ማለት ነው እንደምታዩት ይሄ ሁለት ራስ ልብስ። ከዛ እንግዲህ ሀባዬ በዚህ ጋር ደግሞ ብርድ ልብስ አንድ ብርድ ልብስ። ብርድ ልብስ እንኳን ከገዛሁት ሰሞኑን ከሰራሁት ቪዲዮ ጋር አንድ ላይ የተገዛ ነው እንጂ አሁን 3500 ብርና 3600 ብር ሆኖ አረከባ ማለት ነው። ይሄ 3400 ብር የተገዛ ነው። በጣም ነው የሚያምረው። አያችሁት እንዴት እንደሚያምር ማሻአላ ተባረከ የሆነ ብርድ ልብስ 3400 ብር ነው የገዛሁት ማለት ነው። ለምን በነገራችን ላይ ከዛ የሚያማምሩ ሺቲዎች አዳዲስ የመጡ ባለፈርጥም አለ አዳዲስ የመጣም አለው። እንግዲህ ይህንን የመሳሰለ ሺቲ 7700 ብር፣ ፈርጥ የሌለው 7700 ብር። አያችሁት እንዴት እንደሚያምር ይህንን አንድ ከዛ እዚህ ጋር ደግሞ ሁሉንም አሰፍቼላታለሁ። በነገራችን ላይ አምስቱ ባለ ሰባት መቶ ብር ነው፣ ሶስቱ ባለ ስድስት መቶ ብር። አያችሁት እንዴት እንደሚያምር፣ ማሻአላ የሆነ ሽቲ ናቸው ማለት ነው። እዚህ ጋር ደግሞ ግማሹ ለራሷ ነው፣ ግማሹ ለሰው የሚሰጥ ነው። ስለዚህ የተቀራረበ ነገር ቢኖረው ችግር የለውም ስላለችኝ ነው ማለት ነው እንደዚህ እነዚህ ሁለቱ ሻርፕ አላቸው እስከ እነ ሻርፓቸው አሳያችኋለሁ። ይሄ ባለ ስድስት መቶ ብር ፈርጥ ያለው ነው የሚያማምሩ ማለት አማራጭ ግን የለም ፈርጥ ያለው ጠፍቷል ማለት ነው። እነዚህ እነዚህ ሶስት ፍሬ ናቸው ባለፈርጥ በዚህ በኩል ያረኳቸው በሙሉ ባለ ስድስት መቶ ብር ባለፈርጥ ናቸው። ከዛ እነዚህ እስከነ ሻርፓቸው ላሳያችሁ። እንደዚህ ያማረ ለራሷ የምለብሰው ማች አድርግብኝ ሻርፕ ብላኛለች። ይሄ ሻርፕ ሁለት ሺህ ብር ነው። በጣም ነው የሚያምረው። ሀቂቀተን ቢጃማው ከዚህ ጋር ማች አድርጌላታለሁ ማለት ነው። ሽቲ በነገራችን ላይ ለብሼው እንዳይመስላችሁ፣ ያው ሲለበስ ደስ የማይለው ሰው ይኖራል። ይሄ በዚህ ጋር ማለት ነው ማች ያደረኩት እንደዚህ ነው። በጣም ነው የሚያምረው ይሄኛው ሰባት መቶ ብር ይሄ ሁለት ሺህ ብር፣ ሁለት ሺህ ሰባት መቶ ብር። እንደዚህ ማች አርጎ መልበስ ማለት ነው። በጣም ነው የሚያምረው። አንዱ ይሄ ነው። ሻርፖቹ ሁለት ሁለት ሺህ ብር ረከባ ቦታ ማለት ነው። ችርቻራ ሁለት ሺህ ሶስት መቶ ምናምን ነው የሚቸረቸሩት። በጣም ነው የምታምረው እንደምታየዋት ማሻአላ። ከዛ ሀባይቢ ይሄኛው ደግሞ ሁለተኛው ሻርፕና ቢጃማ ነው። በጣም ነው የሚያምረው። ሐቂቀተን እኔ በጣም ነው የወደድኩት። እሷም እንደምትወደው ምንም አልጠራጠርም። ፋሽን አሁን የሚለበሰው ይሄ ነው። ይሄ የድሮ ጉፍታ ወይም ሻርፕ ቀርቷል። እሱ ባልቴቶቹ ራሱ ይህንን ነው ማች አድርገው የሚለብሱት። እንደዚህ ማሻአላህ። ይሄ የዚህ ማች ነው እንደምታዩት። በደንብ ነው ማች የሚያደርገው። አያምርም? ዛራ እያችሁት። ይሄ ማለት እንደዚህ በጣም ነው የሚያምረው። በጣም ነው ደግሞ ማች የሚያደርግላት። ፋሽን የሚለበሰው አሁን እንደዚህ ነው አገራችን ላይ። በነገራችን ላይ በጣም ብዙ አይነት ሻርፖች፣ አልባሳት በቃ ምንም ከአረብ ሀገር ይዞ መምጣት አያስፈልግም ማለት ይቻላል። እኔ ዕቃ እንዲታስገዙ ልብስ እንዲታስገዙ ሳይሆን፣ እኔ ከአረብ ሀገር ይዤ የመጣሁትን ልብስ አንድ ቀን እንኳን ቪዲዮ ስሰራ ቀን በቀን እያያችሁ ነው፣ አንድ ቀን ለብሼው አላውቅም። እነዚህ ሻርፖች ሁለት ሁለት ሺህ ብር ናቸው ሁለቱን አራት ሺህ ብር ነው የገዛሁላት ማለት ነው። እነዚህ ባለ ሰባት መቶ ብር ሽቲ። ይሄ የምልላችሁ ፈልጌ ነው ልብስ ይዛችሁ ብትመጡ ከአረብ ቤት ሰዎቻችሁ ሰጥተዋችሁ የጣሉትን ይዛችሁ የመጣችሁ ነው የሚመስላችሁ ራሱ ለእናንተ ለቤተሰብ ራሱ ይዛችሁት ብትመጡ ማለት ነው። እናንተም ደግሞ ልበሱ ልበሱ አይላችሁም። ለምን በየጊዜው ፋሽኑ ይቀያየራል። ኢትዮጵያ አሁን ሁሉም ነገር ሰልጥማል። ቀምሳውን ብትሉ በየጊዜው የሚሰፋው የተለየ ነው። የዛሬ ሁለት ወር የነበረው ለዛሬ አይኖርም እና አገራችሁም ባረብ አገሩ ምን ራሱ ስታዩት እየተሻለ ነው እዚ ማለት ነው ልብሳችሁን ስመጡ እዚሁ ግዙ ለማለት ያክል ነው። እዚ ጋር ቲሸርት ሁለት ቲሸርት እና ሁለት የጨርቅ ሱሪ ነው የገዛሁት። ቲሸርቶቹ ስድስት ስድስት መቶ ብር ናቸው። ጨርቅ ሱሪ አራት አራት መቶ ብር፣ ሁለት የጨርቅ ሱሪ ስምንት መቶ ብር ነው የገዛሁት። ታየችሁት እንዴት እንደሚያማምሩ? ቲሸርቶቹ እነዚህ በጣም ነው የሚያማምሩ። 600 600 1200 ብር ሁለቱ ማለት ነው። ሱሪው ደግሞ 400 400 800 ብር። አልባሳቱ እንደዚህ ሆኖ ከዛ ወደ አስቤዛ፣ ከዛ ሀባይቢ እዚህ ጋር ሹሩ እና በርበሬ፣ አስቤዛ ጤፍ ማስፈጨቻላታለው አለው። ጤፍና ማሽላ ዱቄትም፣ መኮረኒ፣ ቡና፣ ሩዝ፣ ሱካር፣ ዘይት አላት ማለት ነው። እንግዲህ ሀባይብ እዚህ ጋር 2350 ብር 25 ኪሎ ስማርት ዱቄት አለ። ከዛ 20 ኪሎ ጤፍ ማን ነው 20 ኪሎ ማሽላ እና 30 ኪሎ ጤፍ አንድ ላይ ተቀላቅሎ ነው የተፈጨው። ማሽላ 1200 ብር ነው የገዛሁት 20 ኪሎ በ60 ብር ማለት ነው። ጤፍ ደግሞ 30 ኪሎ መለስተኛ ጤፍ ነው፣ 3390 ብር ኪሎ በ113 ብር ሂሳብ ማለት ነው። እንግዲህ ሀባይ እዚህ ጋር 10 ኪሎ ሱካር አለ። ሱካር ኪሎ 150 ብር ነው፣ አስሩ 1500 ብር። መኮረኒ 5 ኪሎ 600 ብር ኪሎ በ120 ብር። ሩዝ 5 ኪሎ 600 ብር ኪሎ በ120 ብር እና እዚህ ጋር ቆንጆ ቡና አለ። ቡናው ያው ብሩም ቆንጆ በነገራችን ላይ በጣም ነው የተወደደው፣ በጣም ቆንጆ ቡና ነው። ቡናው ግን 1100 ብር ነው አንዱ ኪሎ። ሶስት ኪሎ ነው የገዛሁላት። ሶስት ሺ ሶስት መቶ ብር ቡና። ወይት እንደሚደርስ ራሱ አይታወቅም። ምክንያቱም እየጨመረ ነው የሚሄድ የያዘው አላሁ አለም እንደሆነ ማለት ነው። ይመስለኛል በጅማ የሚመጣ ቡና መምጣቱ ስለቆመ ይመስለኛል። ዘንድሮ ምርት የለም፣ እንደዛ ተብሏል ማለት ነው። ኦማር ዘይት 1600 ብር 5 ሊትር። ከዛ ሽሮና በርበሬ ነው። በጣም የሚያምር ቆንጆ ተደርጎ የተዘጋጀ ሽሮና በርበሬ አላት። ማሻአላ ሽታው ራሱ ያጎመጃል ማለት ነው። እንሻላ በጤና የምትጠቀምበት ያደርጋት። እና 13 ኪሎ በርበሬ በ530 ብር ሂሳብ 6890 ብር ነው የገዛሁት፣ ይህ ማለት ነው። ቅመም ደግሞ የ10 ኪሎ ነው የገዛሁት። ምክንያቱም ለሹሮ 20 ኪሎ ኪሎ ሹሮ 2 ኪሎ በርበሬ ስለተነሳለት ማለት ነው። እና የ10 ኪሎ በርበሬ ቅመም 1975 ብር ሽሮ ደግሞ አስር ኪሎ ባቄላ አስር ሲባዛ በመቶ ሰማንያ እዚህ ጋር እንደምታዩት አተር 5 ሲባዛ በ220 ብር ሽምብራ 5 ሲባዛ በ180 አጠቃላይ 3800 ብር ቅመሙ ደግሞ 3050 ብር ነው የ20 ኪሎ ሽሮ ቅመም ማለት ነው ማዘጋጃ 20475 ብር ከፍ ያለው ኪሎ በ75 ብር ነው አንድ ኪሎ በ75 ብር እና ሀባይቢ እንደዚህ አማረ። ማሻአላ ተባረከ ረህማን። ያው አብዛኛውን ጊዜ ማታ ማታ ስለሆነ የቪዲዮ የምሰራው ሁልጊዜም ጊዜ እቤት እዚህ ቤት ከተከራየው በኋላ የማታ ቪዲዮ ጥርት ላይ ሊላችሁ ይችላል። ግን በጣም የሚያምርና ቆንጆ ሽሮና በርበሬን የተዘጋጀላት ማለት ነው። ባቄላም አተርም ሽምብራም ሆኖ ጣዕሙ ደግሞ ቆንጆ ነው ማለት ነው። እዚህ ጋም በርበሬው እንደምታዩት ማሻአላ ነው። በርበሬው ግን የተዘጋጀላት ከሳምንት በፊት ስለሆነ ነው፣ በ530 ብር። አሁን 550 ብር ሆኗል ማለት ነው። በርበሬ ይሄን ሰሞን የገዛሁት በ550 ብር ሂሳብ ነው። በጣም ነው የሚያምረው ማሻአላ ተባራክ ረህማን። በጤና በአፍያ የምትጠቀምበት ያደርጋት የጤና ቀለብ እያለሁኝ ሰላም ሁኑልኝ ሀባይብ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ።